ሰላም ጤና ይስጥልኝ ቻናሌ የቤተሰቦች፣ የእለቱን ሰበር መረጃ የማስደምጣችሁ ይሆናል። ኢሰመኮ በኢትዮጵያ በሚወሰዱ እርምጃዎችና ጥቃቶች የሰዎች ከቦታ ቦታ የመዛወር ነጻነት አደጋ ላይ ወድቋል አለ። ይህንን በዝርዝር መረጃ የማስደምጣችሁ ይሆናል። እስከ መጨረሻ አብራችን ቆዩ። የኢትዮጵያ ሰብአዊ መብቶች ኮሚሽን በተለይም በአራት ክልሎች መንግስትና ታጣቂ ኃይሎች በሚወስዷቸው እርምጃዎችና ጥቃቶች ከቦታ ቦታ የመዛወር ነጻነት መብት አደጋ ላይ መውደቁን ተገንዝቤያለሁ ብሏል። ኮሚሽኑ ይህን ያለው ከሚያዚያ 2017 ዓ ም እስከ መስከረም 2018 ዓ ም ድረስ ለስድስት ወራት አካሄድኩት ባለ የምርመራ ሪፖርት ሪፖርቱ ነው። በአማራ፣ ቤንሻንጉል ጉምዝ፣ በጋምቤላና በኦሮሚያ ክልሎች አሳሳዊ የሰብአዊ መብቶች ጥሰቶች አንዱ የሆነ የሰዎችን ከቦታ ቦታ የመዘዋወር ነጻነትን መመርመሩን ገልጿል። ምርመራዊ ሰዓት እላፊ ገደቦች፣ በታጠቁ ኃይሎች እና በመንግስት የጸጥታ ኃይሎች የሚዘረጉ ኬላዎች፣ የመንገድ መዝጋት ትዕዛዞችና እርምጃዎች እንዲሁም በመንገዶች ላይ በሚደርሱ ጥቃቶች፣ እገታዎች፣ የንብረት ዘረፋዎችና ውድመቶች በነጻነት የመዘዋወር መብት አደጋ ላይ ከመጣል ባሻገር በህይወት የመኖሪያ አካልና የንብረት ደህንነት መብቶች ላይም ጥሰቶችን ማስከተላቸውን አረጋግጧል። ከአሶሳ ከተማ በኦሮሚያ ክልል በኩል በኩል አድርጎ ወደ አዲስ አበባ የሚወስደው እና ከከማሽ ዞን ወደ ኦሮሚያ ክልል የሚወስደው መንገድ የኦሮሞ ነጻነት ሰራዊት በተለምዶ ኦነግ ሸኔ መዘጋቱን የጠቆመው ሪፖርቱ ከአሶሳ ዞን ወደ መተከል ዞን የሚወስደውን መንገድ በርቀት ወደ ሰላም ባልተመለሱ የጉሙዝ ታጣቂዎች የጥቃት ስጋት ምክንያት ዝግ መሆኑን ገልጿል። በዚህም የቤንሻንጉል ጉሙዝ ነዋሪዎች በነጻነት መንቀሳቀስ አለመቻላቸውን የጠቀሰው ሪፖርቱ ይህም በህዝቡ ላይ ከፍተኛ እንግልት እያስከተለ ነው ብሏል። በተሽከርካሪዎችና በመንገደኞች ላይ የሚፈጸመውን እገታ የመረመረን ሲሆን፣ በኦሮሚያ ክልል በህዝብ ማመላለሻ ተሽከርካሪዎች ላይ ከሚያዚያ እስከ ሐምሌ ባሉት ወራት የተፈጸመው ት እገታዎችን ዘርዝሯል። በተለያዩ የክልል አካባቢዎች የዞንና የወረዳ ባለስልጣናትን ጨምሮ 69 ሰዎች መታገታቸውን የገለጸው ኢሰመኮ እገታዎቹ የኦሮሚያ ነጻነት ሰራዊት በተለምዶ ኦነግሸኔ እና በተለምዶ ፋኖ ተብሎ የሚጠራው ታጣቂ ቡድን እንደሚፈጸም አስታውቋል። በሪፖርቱ በተዘረዘሩ ሰባት እገታ ጥቃቶች ሰባት ሰዎች ወዲያውና ለማምለት ሲሞክሩ በተከፈተባቸው ተኩስ ተገድለዋል ብሏል። ማስለቀቂያ ገንዘብ እየከፈሉ አብዛኞቹ ታጓቾች ተለቀዋልም ሲል ገልጿል። በሪፖርቱ ተደጋጋሚ አሽከርካሪ ላይ እገታ የሚፈጸምበትና ሚሊዮን ለማስለቀቂያ የሚጠየቅበትን ከአዲስ አበባ ጎጃም ባለው መስመረት የተፈጸሙ እገታዎች ስለመኖራቸው አልጠቀሰም። በአማራ ክልል ደግሞ በአብዛኛው በጎንደር ዞኖች ሶስት እገታዎችን የዘረዘረው ሪፖርቱ ከሐምሌ እስከ ነሐሴ 2017 ዓ ም ባሉት ወራት የተፈጸሙ ናቸው ብሏል። በጥቃቱ 13 መንገደኞች መታገታቸውን የገለጸው ኢሰመኮ እገታው በቀመን ታጣቂዎችና ና ማንነታቸው ባልታወቁ ታጣቂዎች መፈጸሙን ገልጿል። ኢሰመኮ የጠቀሰው አንደኛ የእገታ ድርጊት ከወራት በፊት የተዘጉ መንገዶችን ሁኔታ ያወጣ አዲሱ የኢሰመኮ የምርመራ ሪፖርት በአማራ ክልል ከመካነ ሰላም ወይም ደቡብ ወሎ ወደ መርጦ ለማርያም እንዲሁም ምስራቅ ጎጃም የሚመስደው መንገድ ከጸጥታ ጋር በተያያዘ በመንግስት ከመጋቢት 2017 ዓ.ም ተምረት ጀምሮ ለስምንት ወራት ያህል መዘጋቱን ገልጿል። በተመሳሳይ በክልሉ የአዴት ሞጣ ብቸና መንገድ ከሐምሌ ወር 2017 ዓ.ም ተምረት መጀመሪያ ጀምሮ መዘጋቱን የገለጸ ሲሆን የባህር ዳር ደብረ ማርቆስ መንገድ ከነሐሴ 1 እስከ ነሐሴ 5 ቀን 2017 ዓ.ም ተምረት ለአንድ ሳምንት ያህል በፋኖ ኃይሎች ተዘግቶ እንደነበር ጠቁሟል። ከግንቦት እስከ ሰኔ 2017 ዓ.ም ባሉት ጊዜያት ከአማራ ክልል ለስራ ጉዳይ ወደ ቤንሻንጉል ጉሙዝ ክልል የሚጓዙ መንገደኞች መታወቂያቸው እየታየ አማራ ብሔር ተወላጆች ተለይተው ወደ መጡበት እንዲመለሱ እንዲመለሱ ሲደረግ ነበር ብሏል። ኢሰመኮ ያነጋግራቸው ያነጋገራቸው የመንግስት ኃላፊዎች ሕገወጥ የመሬት ወረራን ለመከላከልና ና በተለምዶ ፋኖ ተብሎ የሚጠራው ታጣቂ ቡድን ከህብረተሰቡ ጋር በመቀላቀል የጸጥታ ስጋት እንዳይሆን ለማድረግ የሚወሰድ መሆኑን ተናግረዋል። በምዕራብ ጎንደር ዞን መተማ ወረዳ ኬላ ዘርግተው ገንዘብ ለመቀበል ሲንቀሳቀሱ በነበሩ የቅማንት ታጣቂዎችና ተሽከርካሪዎችን አጅበው ሲጓዙ በነበሩ የመንግስት የጸጥታ ኃይሎች መካከል በተነሳ ግጭት በርካታ ሹፌሮችና ተሳፋሪዎች መገደላቸውን ኢሰመኮ ገልጿል። ሰኔ 16 2017 ዓ.ም በፈጸመው በዚህ ጥቃት የአፈ የሳይበር ማዳበሪያ ነው። ሲጓዙ የነበሩ ቢያንስ 16 ሹፌሮች መገደላቸውና ቁጥራቸው በውል ያልታወቁት ደግሞ መታገታቸውን ዘግቧል። በዚህ ጥቃት ሶስት ሹፌሮች ታግተው መለቀቃቸውን የጠቆሰው ሪፖርቱ ሰኔ 18 ዓ.ም በታጣቂዎች ላይ እርምጃ ለመውሰድ የተንቀሳቀሱ የመንግስት ኃይሎች በርካታ ሰዎችን እንደገደሉ አረጋግጫለው ብሏል። የሰመኮ የምርመራ ሪፖርት ጋምቤላ ክልልን ጨምሮ በቤንሻንጉል ጉምዝና አማራ ክልሎች በታጣቂዎች እንቅስቃሴ በጸጥታ ስጋትና ወንጀልን ለመቆጣጠር በሚል የሰሀት ላፊዎች እንደተጣሉና የህክምና አገልግሎትን ጨምሮ ለዕለት ተዕለት እንቅስቃሴ ላይ አሉታዊ ተጽዕኖ እያሳደረ መሆኑን ገልጿል። የመንገድ መዘጋት፣ የሰዓት እላፊ ገደብ፣ እገታ፣ ህብረት ዝርፊያና ውድመት ኢሰመኮ አጠቃላይ ማህበረሰቡ በህግ ስርዓት ላይ ያለውን እምነት የመሸርሸር አደጋ እንዳሳሰበው ገልጿል። መንግስት ወንጀሎችን ለመከላከልና አጥፊዎችን ተጠያቂ ለማድረግ ሙሉ በሙሉ በህግና ስርዓትን በተከተለ እንዲሁም ሰብአዊ መብቶችን ባከበረ መልኩ ሊመራ ይገባል ሲል አሳስቧል። የእለቱ ሰበር መረጃ ይህን ይመስል ነበረ። እንደነዚህ አይነት መረጃዎች ማግኘት የምትፈልጉ ከሆነ ቻናሌን ሰብስክራይብ ማድረጋችሁን አትዘንጉ። እስከመጨረሻው ስለተከታተላችሁኝ አመሰግናለሁ።